በስማአ ወወሉ መንፈስ ቅዱስ አህዱ አምላክ ከመስራ ወሰቡ ለወርሃ ጥቀት በዛቲ ይለት አይረፈ አብ ቅዱስ ወብዙ አባ መቃርስ ኤጲስቆጶስ ዘሀገረ ቃው። አንድ አምላክ በሚሆን በአብ በወሉ መንፈስ ቅዱስም ጥቅምት 27 በዚች ቀን ቅዱስ አባት የሀገረ ቃው ኤጲስቆጶስ አባ መቃርስ አረፈ። ለዚህም ቅዱስ የዝንጎችን ምክር ተከትሎ ያልሄደ በኃጢአተኞችም ጎዳና ያልተጓዘ በዘባዦችን መቀመጫ ያልተቀመጠ የእግዚአብሔርን ሕግ መጠበቅ ፈቃዱ የሆነ እንጂ ሕጉንም በቀና ት የሚያነብ የሚያስተምር ብፁ ነው የሚለው የዳዊት ቃል ተፈጽሞለታል። ይህም አባት መቃርስ የእግዚአብሔርን ትእዛዝ በመጠበቅ በመክሪት ነግዶ ጥፍ አድርጎ አትርፏልና እግዚአብሔርም፣ በእጆቹ ያደረጋቸውንና ታላቆች፣ ድንቆች ታምራትን ስንቱን እንናገራለን። ስለእርሱም እንዲህ ተባለ። እርሱ በሀገረ እቃው ተሹሞ በወንበር ተቀምጦ ሕዝብን በሚያስተምራቸው ጊዜ ዘወትር ያለቅሳል። ከደቀ መዛሙርቱም አንዱ እጅግ የሚወደው አማለውና አባቴ ሆይ ሁል ጊዜ ለምን ታለቅሳለህ? ንገረኝ አለው። እርሱም ስለ መሐላው ፈርቶ ዘይት በብርሌ ውስጥ እንደሚታየ ወገኖችን፣ ኃጢአታቸውን የከፋሽ ስራቸውንም በማይን በማይና በምመለከት ጊዜ አለቅሳለሁ ብሎ መለሰለት። ሁለተኛም ጊዜ ክብር ይባውና ጌታችን ኢየሱስ ክርስቶስ በመሰዊያው ላይ ተቀምጦ የእያንዳንዱን የሰውን ስራ መላእክት ሲያቀርቡለት አየው። በዚያን ጊዜ እንዲህ የሚል ቃል ሰማ። ኤጲስቆጶስ ሆይ ለምን ቸል ትላለህ? ህዝቡን አትገሳቸው ምን አታስተምራቸው ምን? እርሱም አቤቱ እነርሱ ትምህርቴን አይቀበሉም ብሎ መለሰ። ሁለተኛም እንዲህ አለው፣ ለኤጲስቆጶስ ህዝቡን ማስተማር ይገባዋል። ትምህርቱን ካልተቀበሉ ግን ደማቸው በራሳቸው ይሆናል። ከዚህ በኋላ መናፍቁ ንጉስ መርቀያኖስ ወደ ሰበሰበው ጉባኤ ከሊቀ ጳጳሳቱ ዲዮስቆሮስ ጋራ ይሄድ ዘንድ ጠሩት። የተሰበሰቡትም አንዱን ክርስቶስ ሁለት ባህሪ የሚሉ ናቸው። በደረሰም ጊዜ ስለ ልብሱ አዳፈና አዳፋነት ወደ ንጉስ አዳራሽ መግባትን ከለከሉት። አባ ዲዮስቆሮስም ከእርሱ ጋራ እንዲያስገቡት ጳጳስ መሆኑን ነገራቸው። በገቡም ጊዜ አንዱን ክርስቶስን ሁለት ባህሪ አድርገው ትስብእቱን ከመለኮቱ እንደለዩት እምነታቸውን በሰሙ ስለዚህም ንጉሱንና ጉባኤውን አወገዟቸው። እንዲህ አባቶቻችን አባ ዲዮስቆሮስና አባ መቃርስ ስለ ቀናች ሃይማኖታቸው ነፍሳቸውን ለሞት አሳልፈው በመስጠት ቆርጠዋልና፣ ንጉሱም ወደ ደሴተ ጋግራ አጋዛቸው። ከዚያም ከምዕመን ነጋዴ ጋር ወደ እስክንድሪያ አባ ዲዮስቆሮስን ሰደደው። እርሱ ለአባ መቃርስ ትንቢት ተናግሮለት ነበርና እንዲህ እንዲህ ብሎ አንተ ግን በእስክንድሪያ ሀገር የሰማዕትነት አክሊል ትቀበል ዘንድ አለ። አባ መቃርስም ወደ እስክንድሪያ ሲደርስ በዚያን ጊዜ መናፍቁ የንጉስ መርቅያን በውስጡ የከፋች ሃይማኖቱ የተጻፈበት የመልእክት ደብዳቤ ደረሰ። መልእክተኛውንም እንዲህ ብሎ አዝዞታል፣ በእኛ ሃይማኖት አምኖ በዚህ መዝገብ ውስጥ መጀመሪያ የጻፈ በእስክንድሪያ ሊቀባጳሳት ይሁን የሚል ነው። አብሮታራ የሚባል አንድ ሰው ተቀዳድሞ በውስጡ ሊጽፍ ያንን መጽሐፍ ተቀበለ። ቅዱስ አባ መቃርስም እንዲህ አለው፣ ከእስክንድሪያ ሀገር በሄደ ጊዜ ከኔ በኋላ አንተ በቤተ ክርስቲያን የሰለጠንክ ትሆናለህ ብሎ የነገረህን የአባዴዎስ ቆረስን ቃሉን አስብ። ያን ጊዜ አብሮ ታራ ያንን ቃል አስታውሶ በዚያ በረከሰ መጽሐፍ ላይ ሳይጽፍ ቀረ። የንጉሱ መልእክተኛ አባ መቃርስ የንጉሱ መልእክተኛ አባ መቃርስ በንጉሱ ሃይማኖት እንደማያምን ባወቀ ጊዜ ተቆጥቶ ከኩላሊት ላይ ረገጠው። ያን ጊዜ ሞቶ የሰማዕትነት አክሊልን ተቀበለ። ስጋውንም ምእመናን ወስደው ከነቢይ ኤልያስን ኤልሳዕና ከመጥምቁ ዮሐንስ ጋር ስጋ ጋር በአንድነት አኖሩት። ወደ ወደደው ክርስቶስም የመንግሥት ዘውድን ተቀዳጅቶ ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረ፣ በረከቱም ከእኛ ጋር ጥንዶ ለዘላለሙ አሜን።

ምስለ ነፍሳተ ጻድቃን አስተዋርሶ ተዘከረኒ ክርስቶስ አመ መጻተከ ለተዋቀሶ በይንተ መቃርስ ሰማይትከ እስከ መጠወ ነፍሶ በበትረ ማህቢል ክቡድ ዘዘበጡ ርእሶ። በዚህችም ቀን በዋሻ የሚኖር የጳውሎስና የዮሊያኖስ ከእነርሱም ጋር ላሉ ሰማይታት መታሰቢያቸው ነው። በጸሎታቸውም እግዚአብሔር ይማረን ለዘላለም አሜን። በዚችም ቀን የመዳታችን የስቅለቱ መታሰቢያ ነው። ሰላም ሰላም ለፈያታዊ ዘቀደሰ ሀገረ ጽጌ የሀዝ ምስለ ጻድቃን በተዋረሶ ተዘከረን የክርስቶስ አመ ትመጽእ ለተዋቅሶ በይንተ መቃር ጻድቅ እንተመጠወ ነሶ ወበበትረ መስቀል ዘይዘብጥ ርሶ